የምናከብራት እናታችን ጅዬ በመካከላችን አለች። እሷ ያዕቆብ መልእክት ምዕራፍ ሶስቱን እንድትባርከ እንድታነብና እንድታገለግለን መድረኩን ተቁቻት ሳለ ጌታ ይላል። ኢየሱስ ያድናል። እኛ ግን የተሰቀለውን ኢየሱስን እንሰብካለን። ኢየሱስ አዳኝ ነው። ኢየሱስ ከሞት ያድናል።

ጌታይባ፣ ክብር ለእግዚአብሔር ይሁን። የሐዋርያው ያዕቆብን መልእክት ምዕራፍ ሶስት በጌታ በኢየሱስ ክርስቶስ ስም አነባለሁ። ወንድሞቼ፣ ወይ ከእናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንዳንቀበል ታእንድንቀበል ታውቃላችሁና፣ ሁላችን በብዙ ነገር እንሰነካከላለን። በቃል የማይሰናከል ማንም ቢኖር እሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። እነሆ ፈረሶች የታዘዙልን ዘንድ ዋንባፋቸው ውስጥ እናገባለን ስጋቸውንም ሁሉ እንመራለን። እነሆ መርከቦች ደግሞ ያንን ያህል ታላቅ ቢሆኑ አውሎ ንፋስም ቢነዱ የመሪ ፍቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራል። እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጸታ ያቃጥላል! አንደበት እሳት ነው። ነገር ግን አንደበትን ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። በእርሱ ጌታና አብን እንባርካለን፣ በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንዳፍ በረከት በረከትና መርገም ይወጣሉ። ወንድሞች፣ ይህ እንዲህ ሊሆን አይገባም። ምንጭ ከአንዳፍ የሚጣፍጥን እና የሚመርን ውሃ ያመነጫልን? ወንድሞች፣ ወይ በለስ ወይራን ወይስ ወይ በለስ እንታፈራለን? እናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይ። ነገር ግን መራራ ቅናትና አድመኝነት በልባችሁ ቢኖርባችሁ አትመኩ፣ በእውነት ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የስጋም ነው፣ ያጋንንትም ነው። ቅናትና እድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉና፣ ላይኛይቱ ጥበብ ግን በመጀመሪያ ንጽህት ናት፣ በኋላም ታራቂ ገር፣ እሺ ባይ፣ ምረትና በጎ ፍሬ ሞላባት፣ ጥርጥርና ግብዝነት የሌለባት ናት። የጽድቅ ፍሬ ሰላምን ለሚያደርጉ ሰዎች በሰላም ይዘራል። አሜን። ክርስቶስ ጌታ ነው። አሜን። ኢየሱስ ከሲኦል ያድናል። ወደ ኢትዮጵያ ነ ወንድሞቻችን ና ችን ወደሚያድነው ወደ ኢየሱስ ኖሆን እንጠራቸዋለን። ኢየሱስ ጌታ ነው። ምርና እግዚአብሔር ይሆን